ጋይስ እንዴት ናችሁ? ኦ ማይ ጋድ! ሀይሚና ብሩኬ ምን ተፈጠረ? ትናንት እንግዲህ ስለ አራት ልጅ አውርታችሁ ዛሬ ሌላ ነገር እንዳታመጡብን ብቻ። እንደምታዩቸው ቁዝም ቁዝም ዝም ብለው መጥተዋል፣ በሐሳብ የሰመጡም ይመስላሉ። ምን ተፈጥሮ ነው? እስኪ ተረጋጉ። በሌላ በኩል አላዛር ትናንት ራሱን ሊያጠፋ ነበር አሉ። ኦ ማይ ጋድ! ባህር ውስጥ ራሴን ካላስገባው አሉ። ፈጣሪ ሆይ ትግስቱን ስጠኝ። ምነው አላዛር እንዴ! አሁን እንጂ ወንድም የስንት ሰው እየመከረ ካንተ ራስህ ባህር ውስጥ ይገባ ኦ ማይ ጎድ እንዲህ ያደረገው ደግሞ ትንሱ ፍቅሩን አልቀበለው ስላለች ነው አሉ ሙሽክላ ከቢር እሺ ሄሉሻ የኔ ቆንጆ እንዴት አምሮባት ነው የመጣችሁ ደግሞ ዛሬ በእናታችሁ መልካም ሰው መስሎ መታየት ሳይሆን መልካም ሰው መሆን ነው እውነት ነው እውነት ነው ምድር አስመሳይ አስመሳይ ሁላ ናቸው ይሄ ያሱ ቸከስ ግን ትክክለኛ ሳይሆን አይቀርም የተረጋጋ ነው ዝም ያሉ ሰዎች እኮ ማለት ነው ሲቀርባችሁ ከልባቸው ነው የሚቀርቡት እዩኝ እዩኝ አይል አይቅለበለም ምናም ምናምን አላዛር ሲንደርሌ የኔ ንግስት የኔ ልዕልት ብሎ ስም አውጥቶላት፣ በአንዲት ቃል እንደዛ ብላ ሰደበችኝ ብሎ ላሽ ብሎ በሌላ ሰው ቀየራት። ይሄ ማለት ምን ማለት ነው? አስመሳይነት ነው። አዎ ሲንደርሌ ያላት አስመሳይ ሆኖ ነው። ምክንያቱም እናንተ አሁን እዚህ ጋር ትንጫጫላችሁ፣ የትንሱ ደጋፊዎች ማለት ነው። ምክንያቱም ንግስቴ ያላትን ሰው የልባችሁን ንግስት በሌላ ንግስት አትቀይሯትም፣ በቃ እንደዛ ነው። ለማንኛውም የፍቅር ጥያቄ ጠይቆ አልቀበለው ስላለች ራሱን ባህር ውስጥ ሊያስገባ ነበር። አይ በእርግጥ አላዛር ጥሩ ሰው ነው፣ ግን ያው ለወራ ነበር። ትቸዋለሁ። የኔ ማሮች፣ የኔ ውዶች እንዴ ናቸው? ደህና ናቸው? በጣም ደህና ነው። እግዚአብሔር ይመስገን፣ ክብሩ ይስፋ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ ማለት ነው የኔ ውዶች። እና ዛሬ እንግዲህ ማለት ነው ኦ እና ሀይሚ መሆኗቸው ነው ዳንጀሪስ ምንድ ነው ልዚህ ኮርመት ምት ያላችሁት? ምን ተፈጠረ? ትናንትና ደግሞ የኔ እናት የኔ እናት እያለ ነበር ቡራ። ኦ ማይ ጋድ የፍቅር አሰጣት ትችልበታለ። እኔ ግን እነሱ ግን አፈቅርሻለሁ፣ አፈቅርሃለሁ፣ ምንቻለ የሚባባሉት ግን ጋይስ፣ አፈቅርሻለሁ፣ አፈቅርሃለ የሚባባሉበት ቀን እኔ ናፍቆኛል። በቃ ግን ደስ የሚሉ ጥንዶች ናቸው። በቃ ያጋጋጡ ምናምን አበዙትም፣ ቀስ አድርገው ቀንስ አርገው በቅጡ ነው እያረጉት ያሉት እና እንግዲህ ትናንት ቡራ ለሀይሚ አበባ ሰጥቷት ነበረ። ይሄ ቪዲዮ የተሰራው ትናንት ይመስለኛል፣ ምክንያቱም ልብሳቸው ያው ነው፣ አልቀየሩትም። እና ምን ተፈጥሮ ነው እንደዚህ የቆዘሙት? ይመስለኛል፣ ፍራንክ ነው የሆነ ፍራንክ ተደርገው ይመስለኛል። እኔ በነገራችን ላይ እነ ሀይሚ በብዙ ነገር ደስ ይሉኛል። ለምን መሰላችሁ? ሰው አይንቁም፣ ሰው አይመርጡም። በጣም ነው ሰውን የሚያበረታቱ በተለይ የሀገራቸውን ልጆች። በስማም እየሄዱ ሰውን ማበረታታት የቀዘቀዘ ቤት ማሟሟቅ ይችሉበታል፣ ማለት ነው። አሁን በፊት የሚፍታ ቻናል ቀዝቀዝ ቀዝቀዝ ብሎ ነበር። እነሱ መጥተው ነው እንግዲህ ቻናሉን እንደዚህ ያስነሱለት። እስካሁን እንግዲህ እየሰራ ነው። እሱም በእነሱ በቃ የጆሲ በቃ በየቤቱ እየሄዱ አሁንም እንግዲህ ሄ የማርክ ጓደኛኔ ስሙ በደንብ አይገባኝም። እንግዲህ እነሱ ቤት መጥተዋል ማለት ነው ይሄ ነገራቸውን በጣም ማደንቅላቸው፣ ይቅርታ አድርጉልኝ። ምክንያቱም እነ ሀይሚ በቃ ሰው አይንቁም፣ በቃ ለሁሉም ሰው እኩል ነው። በቃ ምን ልበላችሁ፣ ልክ ታዋቂ ነን፣ ፌመንስ ነን፣ ብዙ ተከታይ ያለን ብለው አይኮሩም። በቃ አንፈልግም እነ ደመቅ እኳሉ እናንተ ምን ይላሉ አሉ ጥቃቅን ዩቲዩበር ጋ አንገናኝም። አቤት አቤት ጥቃቅኖቹ ናቸው እንደዛ ፈትፍተው ፈትፍተው ፌመስ እንድትሆኑ ያደረጓችሁ እነ ብሩክ እርግጠኛ ነኝ ትንንሽ ቲበሮች አድናቂ የሆኑት ሄደው እናገኛቸው ቢሏቸው እምቢ ይላሉ ብዬ አላስም። ሀይሚን አይታችኋታል? ባለፈው የሆነች የማዳም ቅመምን ሄዳ አግኝታሳለች። ና ወይኔ ወይኔ፣ ግን ኔጃ ደስ የሚል ጸባያቸው ቢኖር ይሄ ነው፣ በቃ ማይኮሩ በቃ ሁሉንም ሰው እኩል ነው የሚያዩ፣ እንደዚህ ነው በቃ ለሰው ልጅ ጥሩ ነገር ስታስቡ ሰውን ስታግዙ ስትረዱ፣ ለእኔ ብቻ ማለት የለባችሁም። እኔ ብቻ ታዋቂ ልሁን፣ እኔ ብቻ ፌመስ ልሁን፣ እኔ ብቻ ልብላ። ዩቲዩብ አሁን ካምፓኒ ነው የሚከፍለው። እነሱ ቢሰሩም ባይሰሩም የፈለገ ቪው ቢኖራቸው ከእነሱ ምንም የቀነስባቸው ነገር የለም። ስለዚህ እንደዛ ብላችሁ እስኪ ትልልቅ ዩቲዩበሮች እስኪ አበረታቷቸው። የሆነ ጀማዳም ቆመ ነበረች እና ኢትዮጵያ ሄዳ አብራችሁ ስሩኝ ብትላቸው ማለት ነው። እንኳን እነሱ ትንንሾቹ ራሱ እንቢ ያሉኝ አለች። ከእሷ የሚሻሉት አንሰራ ማብረንሽ እቸው እዋቸው ማለት ነው ራስ ወዳድነታቸው እና እነ ሀይሚ ደግሞ እንደዛ አይነት ባለመሆናቸው በጣም ደስ ብሎኛል። እንግዲህ የዊናን ራሱ መቶ ሺ ያስገቡለት እነሱ ናቸው በቃ እንጂ የሰው ቤት እየሄዱ ሲያሞቁ በጣም ነው የሚመቹኝ በነገራችን ላይ እና ዛሬ እንግዲህ እንደዚህ ቆዝመው መጥተዋል። ምን እንደተፈጠረ አይታወቅም። ፍራንክም ሊሆን ይችላል። የሆነ ነገር ሊፈጠርም ይችላል። እንግዲህ ነገሩ ከነገ ወዲያ ነው የማለን እያሉ ነበር። እንግዲህ ያው እነሱ የሚያሸንፉ ብዬ አስባለሁ። ምክንያቱም ካሁን በፊትም አሸንፎ ስለሚያውቁ፣ ብዙ ሰዎች ስለሚወዷቸው፣ እንግዲህ መልካም እድል ብያለው ማለት ነው። ዞሮ ዞሮ ፀብ እንደ በፊቱ መቼም ጭቅጭቅ እንደማታመጡብን እርግጠኛ ነን። ከዛ ውጭ እንዲሁ እንደ ትናንት ነው ፈታ ዘና እያላችሁ ኑን አምላችሁ። ሌላ ሄሎሻ እኔ ቆንጆ እንዴት ነው ያማረባቸው! ዛሬ ደግሞ አሁን እንግዲህ ይህን ስታዩ በተለይ ሄሉን ያለ ስም እየሰጣችሁ የምታወሩ ሰዎች አላችሁ። አይ እንደ አንዲት ልጅ አለች፣ ሁሌ ስለ እሷ የምታወረው መጥፎ ነገር ነው ሁሌ የምታወረው። ምን ጥቅም እንደምታገኝ አላቅም። ምንም ያልተያዘ መጀመሪያም መጨረሻም የሌለ ውሸት ዝም ብላ ትቀደድበታለች በየቀኑና፣ እና የኔ እናት መቀደር ትችላለች እሷ እንደሆነች በራሷ ፈታ ዘና እያለች ነው አፍቅረሾ ከሆነም በግልጽ ተናገሪ። ከዛ ውጭ ግን የእሷን ስም በማንሳት እንደዚህ ናት እንዲያደርግ አይፈልጋትም፣ አይወዳትም፣ ምናም በማለት መፈመስ የለም። እንደሚወዳት ባይፈልጋት ኑሮ እንደዚህ ተጠምጥሞባት በእሷ ቻናል ሁሌ አይመጣም። ለስራ ቢቀርባት እንኳን ቻናል ክፈች ብሎ ወይም በራሱ ይመጣ ነበር። ቸኮሌቷን እያት፣ እራሷ ከፍታ ነው የመጣችው። ማርካል ክፍትላ ሲል ና ባይወዳት ባይፈልጋት ከእሷ ጋር አይሰራም። ሰው እኮ አብሮ ሰራ ማለት ፍቅረኛ ይሆናል ማለት አይደለም። መቼ ፍቅረኛ ነው አለች? እናንተ ዝም ብላችሁ ፍቅረኛ ነው። ባይወዳት ምን አገባችሁ? ቢወዳት ባይወዳት በቃ ህቱናት ወንድሟ ነው ፍቅረኛ ነው አላለች። ውዲት ታልወድ። እናንተ ምንድን ነው ያልበላችሁን የምታቁ? ሲጀመር ባይወዳት ሁሌ አብሯት አይሰራም። ሲቀጥል ደግሞ ዝምተኛ ሰዎች ቶሎ የውስጣቸውን ስሜት አይናገሩም። በቃ መደብቅ ይፈልጋሉ፣ ዝም ማለት ይፈልጋሉ። ምክንያቱም ስነግራት አጣት አለው ይሄን ነገር ብነግራት ላጣት ይችላለሁ ብሎ ይሰጋል። ስለዚህ ሄሎን ይወዳታል። ተወዳጅ ልጅ ናት። ሁሉም ሰው ነው የሚወዳት። ሲጀመር ማለት ነው። ሲቀጥል ማስመሳይ አይደለችም እሷ በቃ ትክክለኛ ሰው ናት። የምር በቃ ሪል የሆነች ሰው ናት። የግንባር ስጋ ሰው ታውቃላች። ሁሉ ነገር ፊት ለፊት የሚናገር ማይደብቅ ማያስመስል እና እንደ ዛ ናት እና ስለ እሷ መጥፎ ነገር ባታወሩ ጥሩ ነው። ምክንያቱም ምንም ያደረገችው ነገር ስለሌላት ስርአት ስላላት፣ ለመፈመስ ከሆነ ጥሩ ነገር እያወራችሁ ማታየት ይቻላል። ያዩላችኋል፣ በደንብ ነው የሚያዩላችሁ ጥሩ ነገር ብትሰሩ። ግን እሷ ስለ እሷ መጥፎ ነገር መታወራው ያላዛር ደጋፊዎች ምናምኖች አሉ እና እነሱ እየሄዱ ዛ እያሽቃብጡላታል ኮሜንት ላይ፣ ለዛ ነው እንጂ ሌላ ምንም ሪል ነገር የላት ሙሸቷን ነው እና አትዋት የምር አትዋት እንዲህ እንደዚህ በእሷ ለመፈመስ መጥፎ ስም እየሰጠች አይደብራም እንዴ አይደብርሽም እንዴ እናቱ እንደ ሴት ሆነች በሴት እንደዚህ ገለቴ ገለቴ ይገልትትሽ መዳን ያለም አባቴ ካለ ማለት ነው እንዴት እንደምታናድዘኝ እና ደግሞ አላዛር አይ አላዛር ራስ ልታጠፋ ነው ውይ ወንድሜ አይዞ ተንሱ ለምንድ ነው አትቀበዩ? ልጁ እኮ ራሱ ነው ውሃ ውስጥ ሊያሰምጥ ነበር። ወይ ፍቅር ሙሽክል አከቢር። እና ራስ ግን የምታጠው ለምንድ ነው? ከወደድ ካት እኮ ለሚወዱት ሰው መኖር ይባላል። ፍቅር ገባ እንጂ፣ አንተ እምቢ ስላለች ብቻ ራስህ ግን ወደ ውሃ መወርወር አለብህ እንዴ? ነው ድራማ ነው አልገባኝም። ንገሩን እስኪ።